የህዝብ ተወካዮች ምክር ቤት በዛሬ መደበኛ ስብሰባው የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅን መርምሮ አጽድቋል። በፓርላማው በርከት ያሉ ውዝግቦችና ያለመስማማት ነጥቦች የተነሱበት ይህ አዋጅ አሁን በስራ ላይ የነበረው አዋጅ ቁጥር 359 ህዝባር 1995ን የሚተካም ነው። አዋጅ ቁጥር 1373 2017 ሆኖ በሁለት ድምጽ ታቅቦና በአብላጫ ድምጽ መጽደቁ የተነገረው ይህ አዋጅ በተለይም ከትግራይ ክልል ቀውስ ጋር በተያዘ በክልሉ የጊዜ አስተዳደሮችን የመዋቅር እድሜ ለማራዘም የሄደበትን ርቀት ብዙ ትችቶችን ያስተናገደ እንዲሆን አድርጎታል። በመሆኑም እስከሚቀጥለው የአመትና ምርጫ የሚቀጥል ሲሆን ይህ የጊዜ መራዘም ምን ይዞ ይመጣል? በክልሉ ያለው የስልጣን መከፋፈልስ፣ እስከ ቀጣይ አንድ አመት ጊዜ ሰላምና መረጋጋትን ይዞ ማስቀጠል እንዲቻል የሚያደርግ ነው ወይ ስትል አዲስ ማለዳ የፖለቲካ ፓርቲ አመራሮችና ፖለቲከኞችን ጠይቃለች። የክልሉ ጉዳይ የጸጥታና የሰላም ሁኔታ ጥያቄ ውስጥ ከገባ ቆይቷል። አጠቃላይ ማህበረሰቡም ሰላም አለው ማለት አይቻልም። ነገር ግን የጊዜ አስተዳደሩ የአንድ ዓመት ጊዜ መራዘም ለትግራይ ክልል ምን ይዞ ይመጣል የሚለውም ጥያቄ የሚያስነሳ ነው የሚሉት የፖለቲካ መምህሩ ፖለቲከኛው ዶክተር ጌትዬ ትርፌ ለውጥ ይዞ ይመጣል ወይም አሁን ያለበት ሁኔታን ሊያሻሽለው ይችላል ብለን አንጠብቅም። አጠቃላይ የሁለቱ ወገኖች የፖለቲካ ባህል የተበላሸና የፖለቲካ የስልጣን ንትርክ ያለበት በተለይም የህወሓት ግትርነት የተለየ አስተሳሰብና የተለየ ለውጥ ይኖረዋል የሚል ሀሳብ የለንም ብለዋል። የክልሉ የጸጥታ ጉዳይ ጥያቄ ውስጥ ከገባ ቆይቷል። ከስምምነቱ ወደዚህ ያው አንጻራዊ ላኪብ የሆነ ግንኙነት ጥሩ ነው የተረጋጋ የተረጋጋና የሰከነ በስነልቡናም በአጠቃላይ ማህበረሰቡ በሰላም አለው ማለት አይቻልም። ያው የኢትዮጵያ የጸጥታ ችግር እዛም እንዳለ ሆኖ ማለት ነው። ነገር ግን የዚህ የጊዜ አስተዳደሩ የአንድ ዓመት ስልጣን እንደገና ለመሾም የተራዘመበት አዋጅ ከዚህ በፊትም ፌዴራል መንግስቱ በህገ መንግስቱና በቀደም ባለው በነበረው አዋጅ በክልሎች ላይ ጣልቃ የሚገባበት ህግና ስርዓት አለው። ያንን ተከትሎ አሁን አዲስ አዋጅ ያጸደቁት የሚቀጥለውን አንድ ዓመት የስልጣን ዘመን ለማራዘም እና አዲስ ሹመት ሊያመጡ ነው። ያኛው ባለፈው የሁለት ዓመት ጊዜ አስተዳደሩ የጊዜ ገደቡ ስላለቀ ያንን ለማራዘም ታስቦ የመጣ ነው። አሁን ይህን ማራዘሙና አዲስ ሹመት መደረጉ ለትግራይ ክልል ምን ለውጥ ያመጣል? የትግራይ ክልል የህወሓትንና የፌደራሉ መንግስት ግንኙነት ሊያሻሽለው ይችላል ወይስ ሊያክመው ሊያባብሰው ሊያባብ ሰው ይችላል የሚለው ጥያቄ ነው። ሊያሻሽለው ይችላል ብለን አንጠብቅም። ምክንያቱም አጠቃላይ የነዚህ ሁለቱ ወገኖች የፖለቲካ ባህል የተበላሸ የፖለቲካ ባህል ስላላቸው በተለይ የህዋትን ፖለቲካ እንደሚታወቀው ግትር ስለሆነ የተለየ ነገር ከአስተሳሰብና የተለየ ለውጥ ከህዋት በኩልም አንጠብቅም ነገር ግን የአንድ ዓመት ከመጣ በኋላ የዛሬ ዓመት ምርጫ ስለሚካሄድ ምርጫው የሚያመጣው ውጤት ሌላ የመፍትሄ መንገድ ሊያመጣ ይችላል ተብሎ ነው የሚጠበቀው። በሁለቱ መካከል ያለውን ያው በገመድ ጉታታና በነገር ስንጠቃ ሲጓተቱ የሚቀጥለውን አንድ ዓመት ልክ ያለፈውን ሁለት ዓመት እንዳሳለፈው የሚቀጥለውን አንድ ዓመት በዚሁ አይነት መልክ እንደሚቀጥል ይገመታል። ምክንያቱም የሰዎቹ የፖለቲካ ባህሪ የፖለቲካ ባህል እና ለስልጣን ካላቸው የገነገነ ጥማት ምንም የተለየ ነገር አልጠብቅም። ነገር ግን ዞሮ ዞሮ መሾም ስላለበት ጊዜ አስተዳደር ቦታውን መያዝ ስላለበት በዛ ሂደት አጭር ናት። ከሁለት ዓመት ያነሰም ስለሆነ የበለጠ ግን ምርጫው በስርዓት ከተከናወነ በሀገሪቷ በሀገሪቷ በሀገሪቷም ላይ በክልሉም ቢያንስ አንጻራዊ ሰላም ሆኖት ምርጫው ከተካሄደ ያ የምርጫው ውጤት የተሻለ የመረጋጋትን ሊመጣ ይችላል ተብሎ ይጠበቃል። ነገር ግን ምርጫው ላይ በራሱ የነዚህ የሁለት የፌዴራሉና የህወሓት ገመድ መጓተት በዛ ክልል ቅቡልነት ያለው ምርጫ ላይካሄድ እንደሚችልም መገመት ያስፈልጋል። ከምርጫው በፊት ሊሆን የሚችለው ነገር ለመገመትም አስቸጋሪ ነው። መጓተቱ በጠነከረ ቁጥር ምርጫው እንዳይካሄድ፣ ልክ ቀድሞ በራሱ ጊዜ ምርጫ እንዳካሄደው ሁሉ ቀድሞ ደግሞ ብቼታ ለመፍጠሩ ማረጋገጫ የለም። በዛ በኩል ያለው የፖለቲካ ባህል ያንን ታሳቢ በማድረግ ግን ፌዴራል መንግስቱ በጣም በጥበብና በትዕግስት የበለጠ ከሚገባው በታችም ዝቅ ብሎ ለማህበረሰቡና ለፍልሉ ሲል ብዙ ነገር መተው ያለበት ይመስለኛል። አንዴ በጣም የተበላሸ ያላስተውሎት ኮፒ የተደረገ የፖለቲካ ባህል ኢትዮጵያ ውስጥ ገብቷል። ያ ባህል ገንግኖ እዚህ ደርሷል። ለትውልድና ለአዳዲስ ህሳቤ ከበር በር የሚከፍት ስርአት አይደለም እሱ በራሱ ለፌዴራሉ መንግስትና ለትግራይ ክልል ያለው ግንኙነት ከባድ ሊያደርገው ይችላል ብዬ አስባለሁ። ያው ዞሮ ዞሮ ህወሓት ስለሆነ የሚሾመው በአንድ አይነት በሰላማዊ መንገድ ለመቀጠል ምን አይነት ቅድመ ዝግጅትስ መደረግ አለበት? አሁን ላይ ክልሉን እየናጠው ያለው የጥቅምና የስልጣን ትስስርና አሽቅድድምስ በምን አይነት ሂደት ነው በሚቀጥሉት አንድ አመታት ውስጥ ተስፋ ሊሰጥ የሚችለው ስትልም ለጠየቀችው ጥያቄ ዶክተር ጌትዬ ተከታዩን ምላሽ ሰጥተዋል። አንደኛ፣ መጀመሪያ አስተዳደሩን ብን ከአሁኖቹ የተሻለ ቢቻል፣ ገለልተኛ ለትግራይ ክልልም ለኢትዮጵያም ኮንሰርን ያለው አካል ቢሾም ሊዋቀር ጥሩ ነው። ህወሓት ያው ፓርቲ ብቻ ቢመራ እና እንትን ቢል ጥሩ ነው። አለበለዛ ግን ያው ከውሀት ውስጥ ከሆነ የሚሾመው ቅድም ያልኩስ መጓተት እንደጠበቀ ሆኖ ቅድመ ሁኔታ መሆን ያለበት መንግስት ቅድመ ሁኔታ ማስቀመጥ አለበት ለጊዜያዊ አስተዳደር፣ ከሰላም አንጻር፣ ከፖለቲካ አንጻር፣ ከልማት አንጻር፣ ከማህበራዊ ጉዳይ አንጻር ማድረግ ያለባቸውና የአጭር ጊዜ ቅዳቸውን አቅርበው በዛ መልክ እንዲመሩ ቅድመ ሁኔታ መስጠት አለበት። ከዚህ ውጪ የሚንቀሳቀሱ ከሆነ ፌደራል መንግስት ጊዜ አስተዳደርን የማንሳትም የመሾምም ስልጣን እንዳለው ማወቅ ያስፈልጋል። ክልሉ ባልተረጋጋ መንገድ ክልሉ ማስተ ማስተዳደር የሚችል መዋቅር እናስታደር እስከሌለ ድረስ ፌዴራል መንግስት ኃላፊነት አለብን። ስለዚህ በሀገሪቷም ላይ ክልሉ የክልሉን ሰብዓዊ ህይወት የክልሉን የሰብዓዊ መብት የክልሉን ህዝብ በሰላምና መደህነት እስካልመራ ድረስ በብዙ ነገር ጫና ውስጥ ከከተተው ድረስ የሰብዓዊ ጥሰት እስከተደረገ ድረስ በዚህ መስፈት ውስጥ ካልሞላ ድረስ ፌዴራል መንግስት ጣልቃ ሊገባ ይችላል ማለት ነው። ጣልቃ ከመግባቱ በፊት አሁን ሹመቱ ላይ ብቻ አድርጎ የቤት ስራውን ለእነሱ ሰጥቶ አንድ ሁለት ብሎ ሶስት ብሎ የሚቆጠር ስራ ሰጥቷቸው ያንን በአግባቡ እንዲያከናውኑ ራሳቸውን ለምርጫ እንዲያዘጋጁ ክልሉም ህዝቡም የሚመርጠው የሚፈልገውን እንዲመርጥ እንዲያስብበትና ጊዜ እንዲኖረው የተረጋጋ ስነ ልቦና እንዲኖረው ማድረግ ለምርጫም እኮ የተረጋጋ ስነ ልቦናና አኗኗር ይጠይቃልና ይህን ለዚህም ቅድመ ሁኔታ ሰጥቶ እንዲያመቻቹ አድርጎ ፌዴራል መንግስቱ ተጨማሪ ክልሉ ካለው ስልጣኑ ተጨማሪ የቤት ስራ መስጠት አለበት ብዬ አስባለሁ። ጎነ ጎን የፌዴራል መንግስቱም ለዚህ አስቻይ ሁኔታ እንዲፈጠር የራሱን ድርሻ ዕቅድ አውጥቶ መስራት አለበት የተለየ ይፈልጋል ይሄ ስራ በጣም ሶፍት የሆነ አካሄድ ይጠይቃል። ሀርዱን በቃ ብለነው ብለነው አልተሳካም እና ሶፍት የሆነ አካሄድ በጣም ጥበብ የሆነ በጥበብ የተሞላ እና በሰከን አካሄድ በጣም የሊደርሽፕ ስኪሎችና ኮንሰፕቶች የተሞሉበት አርቆ በማሰብ የራሱን አበርክቶ ማድረግ አለበት። አጠቃላይ ፌደራል መንግስቱ የቀጣይ ምርጫም እንዲሳካ ከፈለገ በሌላም አካባቢ ያሉ ክልሎችም ችግር መፍታት ያው የውዴታ ግዴታ ነው ብዬ አስባለሁ። የህዝብ ተወካዮች ምክር ቤት በሀያ ሁለተኛ መደበኛ ስብሰባው በክልሎች የሚቋቋሙ ጊዜ አስተዳደር የስልጣን ዘመን ለሁለት ጊዜ እስከ ሁለት ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያ ነው ያጸደቀው። የአዋጁ ማሻሻያ ከዚህ ቀደም የፌዴሬሽን ምክር ቤት በስልጣን የነበረውን የክልል ጊዜ አስተዳደር የቆይታ ጊዜ እንዲራዘም የሚያስችል የአዋጅ ማሻሻያም ለምክር ቤቱ አፈ ጉባኤ የሰጠም ሆኗል። አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359 የሚተካ ሲሆን አዋጅ ቁጥር 1373 2017 ሁኖ እንደጸደቀ ነው የተገለጸው። ይህ አዋጅ የስልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜ ዜ አስተዳደር የስልጣን ዘመንን ለተጨማሪ ዓመት እንዲራዘምም የሚያስችል መሆኑ ነው። በምክር ቤቱ ጥያቄ እንዲነሳ ያደረገው በተለይም አንዳንድ የምክር ቤት አባላት ለዋት እየተሰጠ ያለው ልዩ መብትና የተለየ አይነት አዋጅ የማውጣት ሂደት አጠቃላይ ህገ መንግስቱን የሚፋለስ ነው፣ በዚህ ሂደትስ በምን አይነት አግባብ ነው የተጨማሪ ጊዜው ውጤታማ ሊሆን የሚችለው ሲሉ ጠንከር ያሉ ጥያቄዎችን አቅርበዋል። የትግራይ ክልል ጊዜ አስተዳደር የተመሰረተው በ2015 ዓ ም የወጣውን ማቋቋሚያ ደንብም መሰረት አድርጎ እንደሆነ ይታወሳል። ጊዜ አስተዳደሩን ያቋቋመው ደንብ ደግሞ መሰረት ያደረገው ከሁለት ዓመታት ገደማ በፊት የጸደቀው የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግገውን አዋጅም በመንተራስ ነው። ይህ አዋጅ የፌዴራል መንግስት በሶስት ሁኔታዎች በክልሎች ውስጥ ጣልቃ ሊገባ እንደሚችልም የሚደነግግ ሲሆን በቀዳሚነት የተጠቀሰው ምክንያት በክልል ውስጥ የሚፈጠር የጸጥታ መደፍረት ሲሆን፣ በዚህ ጊዜ የፌዴራል መንግስት ጣልቃ እንዲገባ የክልል መንግስት ጥያቄ ሊያቀርብ እንደሚችልም ይደነግቃል። በክልሉ ውስጥ የሰብዓዊ መብት ጥሰት ከተፈጸመን የክልሉ መንግስት ድርጊቱን በቁጥጥር ስር መዋል ካልቻለም የፌዴራል መንግስት ጣልቃ ሊገባ እንደሚችል ይደነግጋል። በዋጁ ላይ የተጠቀሰው ሶስተኛ ሁኔታ እንደ በትጥቅ የተደገፈ የአመፅ እንቅስቃሴ ያደረጉ ድርጊቶች በሚፈጸሙበት ወቅት የሚከሰት የህገ መንግስታዊ ስርዓት አደጋ ላይ መውደቅን ለመከላከል የሚያስችል ነው የሚል ነው። በእነዚህ ሁኔታዎች መከሰት ምክንያት ወደ በክልሎች ጣልቃ የሚገባው የፌዴራል መንግስት ሊያከናውን ከሚችላቸው ጉዳዮች መካከል የክልሉን ከፍተኛ የህግ አስፈጻሚ አካል በማገድ ለፌዴራል መንግስት ተጠሪ የሆነ ጊዜያዊ አስተዳደር ማቋቋም የሚለውም የሚገኝበት ነው። ይህ ሂደት በቀጥታው ላይ በትግራይ ክልል ጊዜያዊ አስተዳደር የተመሰረተበትና ከፌዴራል መንግስቱ ጋር ያለውን የግንኙነት ተዋረድም የሚያሳይ ነው። በዚህ መልኩ የሚቋቋም ጊዜ አስተዳደር የሚቆየው ከሁለት ዓመት ላልበለጠ ጊዜ እንደሆነ አዋጁ ደንግጓል። የፌዴሬሽን ምክር ቤት የጊዜ አስተዳደሩን የቆይታ ጊዜ ማራዘም አስፈላጊ ሆኖ ካገኘውም ከስድስት ወር ላልበለጠ ጊዜ ሊያራዘመው እንደሚችልም ነው በአዋጁ የተገለጸው። ምክር ቤቱ ዛሬ አጸደቀው አዋጅ በክልሎች ውስጥ የሚመሰረት የጊዜ አስተዳደር የቆይታ ጊዜ ሁለት ጊዜ እንዲራዘምም የሚያስችል በክልል ውስጥ የፌዴራል መንግስቱ ጣልቃ መግባት አስፈላጊ ካደረገው ሁኔታ ውስብስብነት አኳያ አስፈላጊ ሆኖ ከተገኘ የጊዜ አስተዳደሩ የቆይታ ጊዜ እስከ አንድ ዓመት እንዲራዘም ሊደረግ እንደሚችልም ነው የተጠቀሰው። የጊዜ አስተዳደሩ የቆይታ ጊዜ ለሁለተኛ ጊዜ እንዲራዘም የሚያስፈልግ ከሆነም በድጋሚ ከአንድ ዓመት ላልበለጠ ጊዜ እንዲራዘም ሊደረግ እንደሚችል አዲስ በጸደቀው አዋጅ ላይ ተቀምጠዋል። በስራ ላይ ባለው አዋጅ በክልሎች ውስጥ የሚመሰረት ጊዜ አስተዳደርን የቆይታ ጊዜ የማራዘም ስልጣን ፌዴሬሽን ምክር ቤት እንደሆነ ደንግጓል። አዲሱ ማሻሻያ ረቂቅ በበኩሉ ግን ይህን ስልጣን ወደ ምክር ቤቱ አፈ ጉባኤ ታገሰ ጫፎ አጽሯል። አዋጁ የጊዜ አስተዳደር ቆይታ ጊዜን የማራዘም ስልጣን ለፌዴሬሽን ምክር ቤት አፈ ጉባኤ ቢሰጥም፣ ምክር ቤቱ መደበኛ ጉባኤውን በሚያካሄድበት ወቅት ውሳኔ ቀርቦ መጽደቅ እንዳለበት ይደነግጋል። ምክር ቤት የሚቀርብለት የቆይታ ጊዜ ማራዘም ውሳኔን ካልተቀበለው ውሳኔው ውድቅ ከተደረገበት ጊዜ ጀምሮም በሚቆጠር አራት ወራት ጊዜ ውስጥ ምርጫ ተደርጎ መደበኛ የክልል መንግስት አስተዳደር መመስረት እንደሚኖርበት ነው። በዋጁ የተካተተው ጊዜ አስተዳደር በተመለከተ በአፈጉባኤው በሚተላለፍ ወይም በምክር ቤቱ በሚጸድቅ ውሳኔ ውስጥ ጊዜ አስተዳደሩ ትኩረት ሰጥቶ ሊሰራባቸው የሚገቡ ጉዳዮች ሊመላከቱ እንደሚችሉም ነው የሚያስረዳው። ጊዜ አስተዳደሩ በሁለት ዓመት ቆይተው ሊሰራቸው ይገቡ የነበሩ ቁልፍ ተግባራቶች በወቅቱ ማከናወን እንዳልተቻለ የተገለጸም ሲሆን ይህም በተለይ በትግራይ ክልል ያለውን ቀውስ እንዳባባሰው እየተገለጸ ነው። ከእነዚህ ቁልፍ ጉዳዮች ውስጥ አንዱ በክልሉ መደበኛ መንግስት ለመመስረት የሚያስችል ምርጫ ለማካሄድ ማካሄድ ሁኔታዎችን ማመቻቸት እንደነበረም ጠቅላይ ሚኒስትሩ መግለጻቸው ይታወሳል። ከሰሞኑ በክልሉ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባትም የጊዜ አስተዳደሩ የቆይታ ጊዜ በአንድ ዓመት እንዲራዘም ያስታወቁት ጠቅላይ ሚኒስትሩ የሚከናወነውም የሕግ ማሻሻያ ተደርጎ እንደሆነ ከሰሞኑ በነበራቸው የእንደራሴዎች ምክር ቤት ማብራሪያ ገልጸው እንደነበረ አይዘነጋም። በዚህ መልእክታቸው በአቶ ጌታቸው ረዳ ሲመራ ለቆየው የክልሉ ጊዜ አስተዳደር ፕሬዚዳንት ለመሾ የትግራይ ህዝብ ጥቆማ እንዲሰጥ ጥሪ ማቅረባቸውም የሚታወስ ነው። ይህ ጥሪ በኢሜል እንዲደረግ መናገራቸውን ተከትሎም በርከት ያለ ነቀፌታና ያለ መግባባት ከክልሉ ሊቃን በኩል ቀርቦባቸው እንደነበረም እንዲሁ የሚዘነጋ አይደለም።